መቆጠብ ከፍያን ወደ አላህ ማስጠጋትና ከፍጡርን ጋር አለማመሳሰል እና ተፍዊድ ምንድን ነው የሚለው ነው። ወሁና የጅቡ ተፍሪቁ በይነ ተፍዊድ ሙፈውዱ የሚባለው ተፍዊድና በይነ ተፍዊድ አለዚ የቅሲዱነሁ ወበይነ ማ ሰበተ ዐኒ ሰለፍ ከሰለፎች የጸደቀውንና ተፍዊድ የሚባለውን መለየት ይኖርብናል።

የአላህን ከይፍያ ከዓርሺ በላይ መሆኑን ከይፍያ እጃለው ስንል ከይፍያውን እንደዚሁም ደግሞ አላህ ወደ ቅርባ ሰማይ ይወርዳል የሚለውን ከይፍያውን ይሄ ምን ይባላል? ከይፍያውን ወደ አላህ ተፍዊድ ማድረግ ነው። ከይፍያውን መዐናውን፣ ትርጉሙን አይደለም። ወላኪን ተፍዊዱን ልል ከይፍያ ላ ልል መዐና ግን መለየት ያለብን የከይፍያውን የሁኔታውንና ትርጉሙን ወደ አላህ ተፍዊድ ማድረግ ሁለቱ ልዩነት አላቸው። ሙፈውዷ የሚባሉ አዲስ የመጡት አንጃዎች ቀድሞም አሉ። እኛ ተፍዊድ እናረጋለን የሚሉት ትርጉሙን ነው። አላህ ከአርሽ በላይ ነው፣ አላሁ አለም ትርጉሙን አናቀው። ይሄ በጣም የተሳሳተ በጣም መንገድ የለቀቀ ጉዳይ ነው። ፈሰለፍ ይትቢቱነ መዓኒ ሲፋቲላህ የአላህን ባሕሪያት ትርጉም እንደወረደ ማዕናውን ትርጉሙን ያጸድቃሉ

ከይፍያ ሁኔታ ዝርዝር ሁኔታውን ግን በምን መልኩ እንደሆነው ያንን ወደ አላህ ያስጠጋለሁ። ከይፍያውን ትርጉሙን ግን ያጸድቃሉ። ኢል እ ዛሊከ ላት ተህዲ ኢለይህ አልዕቁል። ምክንያቱም ከይፍያ አቅል አይደርስበትም። ከይፍያውን የአላህን ከይፍያ ከዓለ ሺ በላይ እንዴት ነው ከተባለ ከይፍያውን አቅላችን አይደርስበትም። ኢድራክ እዚህ አንችልም ማለት ነው። ከማ ቃለ ተዓላ ወላ ይሑጡ ነቢህ ዓልማ አላህም በውቀት ራሽ አያካብቡትም፣ እንዳለው ማለት ነው። ወለድካን ይቁሉን አሚር ሩሃ ከማጃዕት ብላ ከይፍ አሚር ሩሃ አሳልፏት ከማጃዕት፣ እንደመጣች እንደመጣ አሳልፎት ማለት ምንድን ነው? አትቅሩት ወይስ አትተርጉሙት ማለትም አይደለም። ይተረጉማል ግን እንደመጣ ነው። አረሕማኑ አዛኙ ጌታ፣ አለ ለዓርሺ፣ ከዓርሺ በላይ እስተዋ ከፍ አለ ብለው ፈስረውታል። በእዛው በመጣበት ማለት ነው። አለ እዛ ዝምብላችሁ ቀርታችሁ ትለፉት ማለትም አይደለም። ፊ ልጀነት ምን ነዒም ማ ወሰፈ አላህ ፊ ክታብ ጀነት ውስጥ አላህ ብዙ ፀጋዎችን ገልጾ አለ። ውሃ ያልተለወጠ የሆነ የወተት ጣዕሙ ያልተቀየረ የወተት ወንዝ እንዳለ፣ የኸምር ወንዝ እንዳለ፣ በጣም ጣፋጭ የሚያረካ ጥርት የማር ወለላ ደግሞ እንዳለ አላህ ስብሓነሁ ወተዓላ ነግሮናል። ግን የከይፍያው የጀነት ወተት የጀነት ውሃ የጀነት ፍራፍሬ የዱንያው የፍራፍሬዎች ጋራ እኩል ነው፣ ተመሳሳይ ነው ካልክ በጣም ስህተት ነው። ስሙ ነው እንጂ ትክክለኛ ሐቂቃው ግን ይለያያል ማለት ነው። ማ ዛሊ ሌሰ ፊዱኒያ ሚማ ፊልጀና ኢለል አስማ ዱኒያ ላይ ያለው ጸጋና አኼራ ላይ ያለው ጸጋ ስም እንጂ ያገናኘው ሐቂቃው አንድ አይደለም አይመሳሰልም ማለት ነው። ከመቃለሁ እብኑ አባስ ብኑ አባስ እንዳሉት ብኑ አባስ ምንድን ነው ያሉት? በስም ነው። የጀነት ፍራፍሬ፣ የጀነት ውሃ፣ የጀነት ወተት፣ የጀነት ከምር፣ የጀነት ማር የዱንያ ጋር አይመሳሰልም ብለዋል አብዱላህ ብኑ አባስ ረዲየላሁ አንሁማ። ስለዚህ የጀነት ጸጋ ስም ነው ያገናኘው። እማይመሳሰል ከሆነ ፈከይፈ ቢሲፋቲላህ ሱብሃነሁ ወተዓላ፣ የአላህ ባህሪያቶች እንዴት ይገኝ ከፍጡራን ጋር ይመሳሰላሉ ተብሎ ይታሰባል?

የጀነትን ጸጋ ከይፍያውን ሁኔታውን ዝርዝሩን እንዴት ያለ እንደሆነ ዱንያ ላይ ሆነን ስላልቀመስነው ከይፍያውን አናቅም። ስሙን ነው የምናውቀው። ግልጽ ነው ከማ ቃለ ሱብሓነሁ ወተዓላ ፈላ ተዕለሙ ነፍሱን ማ ኡሕፊየ ለሁም ሚን ቁረቲ አዕዩን። ነፍስ አላህ ደብቆ ያስቀመጠላትን የዓይን ማረፊያ ነፍስ ዱንያ ላይ ሆነ አታውቅም ብሏል። የዓይን ማረፊያ አታውቅም ማለት ማላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። ዐይን አይቶት የማያውቅ የጀነት ጸጋ ጆሮ ሰምቶት የማያውቅ አይች የዱንያ ጋር ስለማይገናኝ እኮ ነው። በልብ ላይ ደግሞ ትዝ ብሎ የማያውቅ ነው የጀነት ጸጋ ብለው ነብዩ ሰለላሁ ዐለይሂ ወሰለም ጠቅሰውታል። አፈተራ ትገምታለህ እንዴ አይሁዳ አልአህባሽ አሻዒራ ወልማቱሪድያ ሻዒራ ተከታይ ነኝ የምትል ታስባለህ። ዘይነብ ቢንተ ጀሕሽ ረዲየላሁ ዐንሃ ሐይነ ተቆሉ ለረሱል ሰለላሁ ለነቢዩ ዐለይሂ ሰላቱ ወሰላም የነቢዩ ሰለም ሚስታቸው ስትላቸው ዘወጀኒ ከረሕማኑ ምን ፈውቅ አርሽህ አረሕማን እኳ ንተን ድሮኛል፣ አለቻቸው ነቢዩ ሰለም ከአርሹ በላይ ሆኖ ወፊ ሪዋያ፣ በሌላ ዘገባ እና ላ አንከ ሓኒ ፊ ሰማ አላ ሰማይ ላይ ሆኖ እኔን እኳ ንተን ድሮኛል ትላቸዋለች። ላ ተዕሪፉ ማዕና አና ላ ፊ ሰማ ፎቀር ርሽ ከአርሽ በላይ መሆኑን እቺ ሴት አታውቅም ብለህ ማዕናውን ትርጉሙን ታስባለህ። ካረ ከዓርሽ በላይ ሆኖ ነው አንተኔ ዳረኝ እያለቻቸው ነብዩ ሰለላሁ ዐለይሂ ወሰለም ከዓርሽ በላይ ሆኖ ነው የዳረኝ እያለቻቸው፣ ይሄን ትርጉም አታውቅም ብለው ታስባለህ ወይስ ተፍዊድ ብላለች አይሻ። ላተዕሪፉ አይነ ረቡሃ ረብሃ በልቱፈውዱ መዕና ዛሊክ ይህን ማዕና ትርጉሙን ወደ ጌታው አስጠግታ ነው ወይስ አላህ ከዓርሽ በላይ መሆኑን እማታቅ ይመስላል? ከዓርሽ በላይ ሆኖ አላህ ያውቃል ስትል፣ ወይስ ማዕናውን ሳታውቀው ነው ትርጉሙን ይህን የተናገረችው? በዚህ ተመሳሳይ በጣም በርካታ የሆኑ ነገሮች አሉ። እነዚህን ማስረጃዎች በጥልቀት ካየናቸው እነዚህንና አላህ ወጁዱን ቢላ መካን እንግዲህ የሚሉት ሰዎች በጣም ይተራራቁ። የጀህሚያ አስተሳሰብ የጀህሚያ ያሻኢራን የማቱሪዲያንን ነንትነ ብሎ የሚያስብ ሰው ሁሉ አቂዳው ከሰለፎች ያፈነገጠ ያፈነገጠ መሆኑን በዚህ እንረዳለን። በጣም ያፈነገጠ ነው፣ የትም አይገናኝም። እንግዲህ እነዚህ ሰዎች ከሱሐቦች ይሄንን እየተናገሩ ያለ አላህ ወጁዱን ቢላ መካንስ ያለች ሲያለች ሱሐቢያት ሴት ሲያምጣ ወይም ሶሃቦቹን አላህ ወጂዱን ቢላ መካል የሚል አምጣ። ይሄው ተናግረዋል ይሄንን። እሺ፣ ስለዚህ ያልተቀበለ አካል ጋር አንዳንድ ጊዜ ክርክር ሞኮ ምንም ፋይዳም የለም። ከነሱ ጋር ውይይት ምናምን ይባላል አይደል? ይሄንን የማይቀበል ሰው ጋር ልፋት ይሆናል። ምንም ትርጉም ጣዕም የለው። ስለዚህ ተፍዊድ የሚባሉ ሙፈውዶች በጣም የተሳሳቱ ናቸው። እነሱ ማዕናውን ነው ተፍዊድ ያደረጉት። ትክክለኛ የሰለፎች አቋም ግን ተፍዊድ የሚያደርጉት ምንድነው ከተባለ ከይፍያውን ነው ሁኔታውን በዝርዝር በምን አይነት መልኩ እንደሆነ ከይፍያውን ወደ አላህ ያስጠጋሉ እኛም ከይፍያውን ያላህ ከአርሽ በላይ እንደት እንደሆነ ወደ ቅርቧ ሰማይ እንደት እንደሚወርድ ከይፍያውን ሁኔታውን በዝርዝር አናቅም ነው እንጂ ትርጉምማ ሚያ ቢልሚያ መቶ በመቶ ግልጽና ግልጽ ነው ሰላም አለይኩም ወራህመቱላሂ ወበረካቱ